አንድ ግራም ከሚሆን የኒውክሊያር ቁስ የሚገኝ ኢነርጂ ከብዙ ሺህ ቶን ጋር የሚመጣጠን ኢነርጂ ነው ከሰል ጋር የሚመጣጠን ለምሳሌ አንድ ግራም የኒውክሊያር ቁስ ሲኖትራክ የሚባለውን መኪና ለ14 አመት ቀንና ሌሊት በሙሉ አቅሙ እንዲሰራ ሊያደርገው ይችላል አንድ ሲኖትራክ 14 አመት ሲሰራ የሚፈጀውን በርሜል ጋዝ ብትመለከቱት ናፍጣ ብትመለከቱት፣ በኒውክለስ ውስጥ ኢነርጂ በጣም ታምቆ ይገኛል። እኔ አንድ ተጨማሪ ዳታ ብሰጣችሁ፣ ዓለም እስካሁን የተጠቀመበት የኒውክሊያር ቁስ ዝቃጭ ከሁሉም ዓለም ቢሰበሰብ አንድ ስታዲየም አይሞላል አያችሁ፣ አንድ ፓወር ፕላንት ለምሳሌ በከሰል የሚሰራ የኤሌክትሪክ ማመንጫ የሚረጨው አመድ በአስር ዓመት ውስጥ አገር የሚሞላ ነው እና ኢነርጂ በከፍተኛ መጠን ታምቆ የሚገኝበት የሀይል ምንጭ ስለሆነ ኒውክሊያር ፓወር በጣም ጠቃሚ ካርቦን ኢሚሽን የሌለው ኦክሲጅን የማይፈልግ ኦክሲጅንን እያነደደ ወደ ካርቦን ዳይኦክሳይድ ኦክሳይድ የሚለውጥ ነው አሁን በስራ ላይ ያለው የሀይል ምንጭ አይነት ነዳጅ ብትሉት ከሰል ብትሉት፣ ከአትሞስፌር ውስጥ ኦክሲጅንን እያነደደ ወደ በካርቦን ዳይኦክሳይድ አማካኝነት የካርቦን ልቀት ተብሎ የሚጠራውን ነገር የሚያስከትል ነው። ኒውክሊያር እንደዚህ አይነት ችግር የለውም። እና በጣም ትክክለኛ የሆነ ውሳኔ ነው ለኢትዮጵያ፣ ዘገየ ካልተባለ በስተቀር መሆን ያለበት ጉዳይ ነው።